አዲስ ነገር የሀይሚ ጉዳይ እኔን አይሞቀኝም አይበርደኝም እኔን አይመለከተኝም ብሏል እንግዲህ ብሩኬ በሚያሳዝን ሁኔታ የሀይሚን ፎቶና የብሩ የዳዊትን ካሁን በኋላ አይመለከተኝም እኔ ላይ እንዳትፈርዱ እኔም ወድጄ አይደለም ሁሉንም ነገር አይቻለው ታግሻለው ይስተካከላል ብዬ ብያለው ብዙ ነገር ሂጃለው ብዙ መንገድ ሂጃለው በኔ እንዳትፈርዱ፣ እኔም በራሴ ህይወት መጣለሁ ካሁን በኋላ ብሏል። እንግዲህ ብሩኬ ሌላ ከሌላ ሴት ጋር ሊመጣ ወስኗል ማለት ነው። ሀይሚ የሀይሚ ነገር በጣም ልቡን ሰብሯል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ነኝ አልሐምዱሊላህ። ከሚፍታ ጋር መጥተዋል። ቪዲዮ ተለቋል። እንዳያችሁ በጣም በሚያሳዝን ሁኔታ ነው የዳኒና የሀይሚን ዩቱብ ቻናል ሳይቀር እዚያ ገብቶ ነው እንግዲህ ዞር ዞር ስል ብዙ ነገር እያየሁ ነው በጣም እኔ እስካሁን በኋላ እጄን አንስቼያለሁ መሄድ የምችለውን ኃይል ሄጃለሁ፣ መራቅ መጓዝ ያለብኝን ተጉዣለሁ። ከአሁን በኋላ ግን አይመለከተኝም፣ እኔን እንዳትጠይቁኝ፣ እኔም የራሴን እርምጃ የራሴን ህይወት የራሴን ህይወት እኖራለሁ ብሎ እንግዲህ ፎቶቸውን ቻናል ሳይቀር እያነሳ እንግዲህ ሚፍታን ሲያሳይ ነበር። ሚፍታ እንደውም አላየውም እያለ እሱም በጣም አዝኗል፣ ብዙ ነገር ሲያወራ ነበር። እንግዲህ ብሩኬ አይታችሁ ከሆነ አይዞ ክንበለው ወንድማችንን እና ሀይሚ በዚህ ልክ ያው ፍቅር የዳኒ ፍቅር ባይኖራትም የሆነ ለጥቅም ወይ ለቪዲዮ ብላ ነው። ከብሩኬ ያጣችው ነገር የለም ሀይሚ፣ እውነት ለመናገር ከብሩኬ ምንም ነገር አላጣችም። ይህ ልጅ ጸባይ ከሆነ በመልክ ከሆነ ምንም ከእሷ የሚያንስ የለም። ወንድ ልጅ ነው። እንደውም ለዚህ ለዚህ እሷ ሀይሚ ለእሷ ትመጥ ነው ማለት ይቻላል። እንደዚህ ማለት ነው። እንደዚህ እንደዚህ፣ ዋናው የሰው ልጅ መልክ ሳይሆን ጸባይ ነው ማለት ነው። ጸባይ ነው። ሀይሚ ጥሩ ልጅ ነበር። ጥሩ ልጅ ናት እያለን ተበላሸች ማለት ነው። ግን የቀጣይ ህይወቷን ወደፊት ያለ ህይወቷን አበላሸች፣ ከዚህ ልጅ ራሷን እንትን ብላ ማለት ነው። ቀለበሳ አይቀር እንግዲህ፣ ዛሬ አሁን ቪዲዮ ይለቀቃል። አይታችኋል ፎቶ ተለቆ ማለት ነው። ብዙ ነገር ተናግሯል። ብሩኬ አይዞክ እንበለው ምንም ለምን ሁሉም ነገር ለቪዲዮ ቢሆንም ሀቅ ነው፣ በሀቅ መንገድ ሲኬድ ነው እሱ ምንም ያጠፋው ነገር የለም። ይሄ ነገር ከተነሳ ጀምሮ ታግሶ ብዙ ነገር ለማስተካከል እራሱ እየሞከረ ነው። እንግዲህ እሷ ናት በጎን በግራ እየሄደች ያለችው እሷ ናት። በዚህ ደረጃ እንግዲህ በቀደም አብል አደረገላት ብለን ስንጮህ ስናብድ፣ ዛሬ ደግሞ ቀለበት ቀለበት ፎቶ እንግዲህ ይዛ መታለች። ያው ቀለበት ሲያደርግላት ሆነ አሁን ቪዲዮ ይለቀቃል እንግዲህ ቪዲዮን አላየንም። ብሩኬ በዚህ ልኩ እንግዲህ በጣም ልቡ ተሰብረዋል። የሚያሳዝን ልጅ ነው። አይዞክ እንበለው አሁንም በድጋሚ ማለት ነው። እና ጨረቃ ፋሚሊዎች ይስተካከላል ሁሉም ነገር ያው ለስራ ቢሆንም፣ እሱም አሁን ከሌላ ሴት ጋር ይመጣል። ከሌላ ሴት ጋር ለመምጣት እንግዲህ አቅደዋል ማለት ነው። ለምን ከዚህ በላይ ለማመጣትማ ለምን እንደሚል ለማመጣት እሷ ምን ስለሆነች ይለማመጣት ይለማመጣታል። እሱ ምንድን ነው እሱም ወንድ ልጅ ነው ስለሚወዳት ወይ ስለሚያፈቅራት እንጂ ይሄን ኃይል ራሱ የታገሰውና ሊያስተካክላት ወይ ሊመልሳት ወይ ከሷ ጋር የሆነ ላይፍ ለማሳለፍ የሞከረው ከሷ በታች ሆኖ አይደለም። በመልክም ከሆነ በጸባይም ከሆነ ሆኖ አይደለም ማለት ነው። ለዚህ መወሰን አለበት። ወስኛ ያለው ብሏል እንግዲህ ወስኛለው ብሏል እንግዲህ መጨረሻ ደረጃ ደርሷል። ሁሉም ነገር አበቃ ማለት ነው። እንግዲህ አናቅም። እንግዲህ ወይ ቪዲዮ ወይ ደግሞ ፕራንኩ የሆነ ነገር ደሞ አልቆ በሰላም ተመልሶ ደሞ ሊመጡም ይችላሉ። አይታወቅም። መጨረሻውን ለማየት ያብቃን። እንግዲህ ለማንኛውም የሃይሚ የብሩኬ ወዳጆች፣ ጨረቃ ፋሚሊዎች ተረጋጉ እንላችኋለን። ብሩኬንም እንግዲህ ያው ማበረታታት ነው። ከፈለገ ሰው ጋር ከመጣም ምንም ከእሷ በታች የሚያደረገው ነገር የለም። አይዞክ እንበለው። ሚፍታ እናመሰግናለን። ሚፍታን ብዙ ነገር እንደ ጓደኝነት ብዙ ነገር እየጣረ ብዙ ነገር እያረገ ነው። እናመሰግናለን። ለማንኛውም እንደዛ እንበላቸው። መጨረሻውን ለማየት ያብቃል።